ሰውየውን የመራቢያ አካሉን ቆረጠው ተብሎ በጣም መነጋገሪያ ሆኗል። ወይም መማሪያ ያልወጥቶ ሁሉም ሲቀባበለው ካገኘን በኋላ ነገሩ ለምን ታሰበ? ምን ተፈልጎ ነው? ወላይታ ዞንንስ ለምን ተመረጠ? ለዚህ ሐሰተኛ መረጃ በሌላ ነገር የመጣበት ነገር እንዳለ መረጃው አለ ወይስ ይህም መተት ነው? እኛ ላይ መተት ሊሰራ ነው፣ ሄዶ ሲወጣ ያየ ነው የሚል ነገር ሰምተው ግለሰቡን በቁጥጥር ስር አውሎ ምርመራ እንዳጣራ ነው እየገለጠልን በፍጹም በህግና ስርዓት ባለባት ሀገር ውስጥ በግለሰብና በቡድን የሚወሰዱ እርምጃዎች ሊሞገሱም ሊከበሩም ሊደነቁም አይገቡም። እንደዚህ አይነት ነገርን የፈጸመን አካል ከማወደስ ይልቅ የህግ አግባብ ቢያየው አይሻልም ነበር ወይ የሚሉ ሀሳቦች ቢያድጉና ሁላችንም ገዥ ብናደርጋቸው የተሻለ ነው የሚለምነታለኝ ከተማ ውስጥ ሰላም ሰላም! ውድና የተከበራችሁ የአዜ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንግዲህ ሰሞኑን አነጋጋሪ ነበረ። ይህ ሰውዬ እንግዲህ በምስል ላይ መግቢያ ላይ እንዳሳየዋችሁ ማለት ነው ልጁን ሊደፍርበት ሲል የመራቢያ አካሉን ቆረጠ ተብሎ ተወርቷል። እኛ ሁላችንም እልል ብለን ደስ ብሎን እሰይ ብለናል። እኔም እሰይ ብያለሁ። ለምን አልሽ ካላችሁ እዚህ ጋር ያመጣሁላችሁ በአጠቃላይ በባላቸው በፍቅረኛቸው እንዲሁም ደግሞ ጾታዊ ጥቃት የደረሰባቸው ልጆች ናቸው። እንደምታያቸው ሄቨን አለች ብዙዎች አሉ ማለት ነው። እና ይሄ ሁሉ የደረሰባቸው የብዙ ብዙ እናቶች ስላለቀሱ ብዙ አባቶች ስላለቀሱ ለዛም ነው ማለት ነው። እና ይሄን መረጃ ሁላችንም ደስ ብሎን እልል ያል እዚ ጋር የምታያቸው እናቶች፣ አባቶች ሁሉ ማለት ነው እዚህ ጋር እያነቡ ያሉት ልጆቻቸው በግፍ ጾታዊ ጥቃት ተፈጽሞባቸው ልጆቻቸው ህይወታቸውን ያጡባቸው አዘንተኞች ናቸው። ይሄ ሁሉ ልጆች ማለት እኔ ማአት ናቸው ያው ትንሽ ነው ያመጣዋቸው እዚህ ጋ። እና ይሄ ሁሉ የተፈጸመው እንግዲህ አስገድዶ በመድፈር እና በእንደዚህ አይነት ነገሮች በጥቃት ነው። ስለዚህ ለዛም ብዙ ጊዜ ወዴት እየሄደ ነው፣ እስከ መቼ ነው የሚለው ስላለ ነው ሁላችንም እልል እሰይ ብለን ደስ ብሎ ነበረ ይሄ ሰውዬ እውነት አደረገ፣ ጀግና አባት እንደዚህ ነው ብለን ኮሜንት ላይም እኔም ራሱ አንበሳ ጎበዝ፣ በዚህ ሰው ማመሸለም አለብን እንዲህ አይነት አባት። ሲጀመር እኛ ሀገር ህግ ስለሌለ በቀል በጣም አሪፍ ነው በአሁን ሰዓት ላይ መበቀል እንጂ ህግን መጠበቅ ወደ ህግ መሄድ አያስፈልግም ብሎ ብዙ ሰዎች ትላልቅ ሚዲያዎች ሳይቀሩ ይህን ነገር ሰርተውበታል፣ ከኔ ጨምሮ ማለት ነው። እኔም በጣም ነው ደስ ያለኝ። ጉርሻ ፔጅ ላይም ተለቆ አይተነዋል። እንደገና ደግሞ አሁን ደግሞ ምንድነው የተባለው ብትሉ ያው መሲ እንግዲህ ደውላ ፖሊስ ጋር አረጋግጣለች ማለት ነው። ከዚህ ሆኑ ፖሊስ ጋር ምንድነው የተባለው በእጁ የያዘው የወንድ ብልት ሳይሆን የያዘው አንጀት ነው። የፍየል ይሁን የበግ ይሁን የምን ይሁን ባይታወቅም ሰውዬው በእጁ የያዘው አንጀት ነገር ነው። አንጀት ይዟል እና ጠንቋይ ቤት በአዳም ልኮ ቤት ጠንቋይ ቤት ሲገባ ገብቶ ሲገባ አየ ነው ብለው ነው ሰዎች ለፖሊስ ደውለው ያስያዙት። እና ከዛ ገብቶ ሲወጣ ተጠባብቀው አስያዙት ማለት ነው። ግን ሲያዝ ጥንቆላ መተት ሊያደርግብን ነው በማለት ማለት ነው። ከዛም በኋላ ፖሊስ ይዞት እንግዲህ እንዳያችሁት ይዞት ሲሄድ ሁሉንም በቪዲዮ አይተናል። እዚህ ማስገብች የላችኋለሁ እዩት። ከዛም በኋላ ሰውየው ተይዞ ምርመራ ሲደረግበት ጊዜ እሱ ሄደ እንጂ ለሰው ላይ ጥቃት አደረሰ አላደረሰም፣ በሰው ላይ ጉዳት አድርሷል አላደረሰም። ታዲያ ጉዳት ካላደረሰ በሰው ላይ ተብሎ ሰውየው ተለቆ በነጻነት እየኖረ ነው ማንም ሰው የፈለገበት ጠንቋይ ቤት አይደለም፣ ሰይጣን ቤትን ቢገባ መብቱ ነው በማለት ለቅነዋል ሲል ፖሊስ ቃሉን ሰጥቷል ማለት ነው። እና ግን ይሄ ሀሰተኛ መረጃ ነው። ስንቶቻችንን የተሳሳት ነው። በዚህ መረጃ እውነት ነው ተብሎ እንግዲህ ሳር ቅጠሉ ከፌስቡክ እስከምን ይሁን እንጂ እዚህ ጋር እንግዲህ እንደዚ የተደረደሩት በአጠቃላይ ህጻናት የተደፈሩና የተገደሉ ህጻናት ናቸው። ይሄ ሰውዬ ይህን ነገር አደረገ ሲባል ሁላችንም እልል ደስ ብሎናል፣ አንበሳ ብለናል። ማንም ሰው እንግዲህ እዚህ ቪዲዮ እንደምታዩት ይዞ እየሄደ ነው። በእጁ የጨበጠው ነገር አለ። ግን በኋላ ላይ ቀረብ ተደርጎ በደንብ ሲታይ አንጀት ነው። የበጊውን የፍየል የሰው ይሁን የምን ባይታወቅም አንጀት ነው የያዘው ሰዎች አፍንጫ ቸውን ያዙ፣ ይታያል ግን ሀሰተኛ መረጃ ነው። ልጁን ሲያሰቃይበት ደርሶ በፍልጥ አናቱን ብሎት የሚለው መረጃ የተለቀቀው ከዛም ተመልከቱ። እውነት አይመስልም እንደዚህ ተደርጎ ምናም በቃ እኔ ራሱ ትክክለኛን መሰለኝ። እና ከዛ በኋላ ደርሶበት አናቱን በፍልጥ አለው። ከዛም በኋላ እቃውን ቆረጠበት ተባለ። እሰይ እንኳን ቆረጠ ብለናል። እኛ ሲጀመር እንደዚህ ህጻናት ላይ ይሄን ጥቃት የሚያደርሱ ሰዎች ይቆረጥ እቃቸው ብያለው እኔ በራሴ ምክንያቱም በሄበን ስላየው፣ እንደዚህ ተሰቃይታ ከሄበን በኋላም ደግሞ ሲምቦ ብርሃኑ፣ ሌላም ሌላም ህጻናት መአት ህጻናት አሉ በየክልሉ በየቦታው። ህጻናት እንደዚህ ተደርገው ጥቃት ተደርሶባቸው ህይወታቸውን አሳጥተው ብዙ ነገር አድርገው አሰቃቂ ነገር ሰምተናል፣ አይተናል። ያም በማየት ሁላችንም እሰይ ጎበዝ ብለናል። ግን አይደለም ይሄ እንደዚህ ታጅቦ እየሄደ ያለው ሰውዬ ሌላ ነገር እንጂ ይሄ አይደለም። እኛ ይሄ መስሎን ሁላችንም ተደስተን ነበረ። በአጠቃላይ እኔ በራሴ በጣም ደስ ብሎኝ ነበረ፣ ደግ አደረገ። በአሁኑ ሰዓት ህግ የለም። እንኳን አደረገው እንደውም መቀጣጫ ነው ብዬ በጣም ደስ ብሎኝ አንበሳ ጀግና ብዬ ነበረ። ግን ነገሩ አይደለም። ወዴት ወደት ተረጋጊያ ዜት ያሉኝ እላቸዋለሁ። ኧረ ሰውየው መተት ሲሰራ ነው የተያዘ እንጂ በፍጹም እንደዚህ አይነት ነገር አይደለም። እንግዲህ ጓደኛውን የተባለ ጓደኛው ልጁን ሲያሰቃይበት ደረሰ እንዲያደረገ ይሄ ሁሉ የውሸት መረጃ ነው። ስለዚህ ተሳስታችሁ አታሳስቱ እንላችኋለሁ። ብዙ ሰዎች ተሳስተዋል በዚህ እና እውነቱ ይህ ነው። ሰውየውም አልተቆረጠም ሲጀመር ደግሞ እንደዛም አይደለም። ሰውየው መተት ሲያደርግ ነው። ሁላችንም ግን ይሄን ነገር የደገፍንና ደስ ያለን ምንድን ነው የህፃናትን ጥቃት ብዙ አባቶች እንደዚህ እያነቡ ብዙ እናቶች እያነቡ አይታችኋል፣ አይተናል። ልጆቻቸው ከጉያቸው ተወስደው በሚያምኑት ሰው በጎሮቤት በአከራይ በተከራይ የሰባት አመት ህጻናት ትንንሽ ህጻናቶች እንደዚህ እየተደረጉብን ስላለ በዛ ውስጣችን ስላረረ እሰይ ብለናል። እኔ ከራሴ ጀምሬ እሰይ ብያለሁ። በዛ ስለ በዛ የእናቶችን ባበዛ የአባቶችን ባበዛ አለቀሱ፣ ወልደው ማሳደግ አልቻሉም። ይህም በማየት ሁላችንም ስሜታችንን ገልጠናል። ይሄ ነገር እውነት ነው ብለን ግን እውነት አይደለም ቢሆን ደስ ባለን፣ ግን አይደለም። ፖሊስ ምን ቢል ጥሩ ነው፣ ህግ ባለበት አቀር በህግ ይቀጣል እንጂ እንግዲህ መሲጋ እንዳለው ማለት ነው። በህግ ይቀጣል እንጂ አንድ ሰው የራሱን ውሳኔ በግሩፕም ሆነ በደቦ አንድ ላይ መውሰድ የለበትም ተካፍሎ ለህግ ወንጀለኛን አካል ለህግ ማቅረብ ነው። አዎ ለህግ እናቀርባለን። እኛ ስናቀርብ እኮ ለህግ ማለት ነው። ህግ ላይ እናንተ በህግ በትክክል እየሰራችሁልን አይደለም። ገባችሁ? እኛ ሀገር አለ ይባላል እንጂ የለም ቢባል ደስ ይለኛል፣ እንደኔ እንደኔ ማለት ነው የህግ አካል እኮ ለሀቅና ለእውነት ቁሞ በእውነት እኮ ከፈረደኛ ደስ ይለናል፣ ምንም ነገር ሳንነካካ። ግን በአሁኑ ሰዓት ላይ ህግ ስለሌለ፣ እውነት ስለሌለች፣ የውሸት ስለሆነ ኢትዮጵያ ላይ ሁሉም ነገር በገንዘብ ነው፣ ኬስ እየተፈተሸ ስለሆነ የሚሰራው ነገር የድሀ ልጅ እያደገ አይደለም፣ ድሀ ፍትህ እያገኘ አይደለም። ይህም በማየት ውስጣችን ተቃጥሏል። ስንቶቹ ናቸው በባላቸው፣ ስንቶቹ ናቸው እዚህ ጋር የተሰበሰቡት፣ በአጠቃላይ እንዳለ ህይወታቸው ያለፈ ነው ከህጻናት እስከ ትላልቅ ወጣቶች እንዴ! ይሄ ሁሉ ታዲያ? ህግ ቢኖር እኮ አንድ ወጣት አንድ ህጻን እኮ ጥቃት አይደርስባትም። እናንተ በስርአት እና በህግ እንትን ብትሉ። ስለዚህ እኔ የትኛውንም ሰው የምለው በአሁኑ ሰዓት ላይ ፍትህ አገኛለሁ ብሎ ወደ ፍትህ መሄድ አይደለም። ልጁን ጥቃት ሲያደርስበት እንደዚህ አይነት ጉዳት የደረሰባችሁ ተበቀሉ። አለቀ በቃ። እኔ በዚህ ነው በቀል የሴጣ ነው። ሰው አይበቀልም። ይሄ መጥፎ ነው አውቃለሁ። ግን እርር እያደረገኝ እያለ የሚሰጠው ውሳኔ ፍርድ ቤት ሲወስን አስራ ሶስት አመት አምስት አመት አራት አመት ከዛ ሲለቀዋል። እንዴ ሁኔታው አሰቃቂ። ማነው የተጎዳው? ቤተሰብ ዘላለሙን እያለቀሰ እያነባ ይኖራል ማለት ነው። ልጁን አቶ ፍርድ የለም ፍትህ የለም። ለምን አንዱ እየሳቀ አንዱ የሚያለቅሰው እንዴ? የኔ እናት እያለቀሰች የሌላው እናት ለምን ታልቅ ትሳቅ? እህ ስለዚህ ግድ ነው። የማንም እናቶች ማልቀስ የለባቸውም። ወንጀል የፈጸመ ሰው እሱም ወንጀል ይፈጸምበት። እንደዛ ነው። በቃ ብድር የገደለ ይገደል የሚለው እንትን ራሱ እኛ ጋ አዋጅ እኛ ጋ ቢሰራ ኢትዮጵያ ላይ ቢሰራ ሕይወት ያጠፋ ሰው ሕይወቱ እንዲጠፋ ቢደረግ ጥሩ ነበረ። ምክንያቱም እንደዚህ አይበዛብንም። ወንጀል ወንጀልን እንደብቃለን፣ ወንጀለኛ እንደብቃለን። እያየን እኮ ነው፣ ይኸው በቀነኒ ቀነኒ እኳ አንዴ በገንዘብ መደራደር፣ አንዴ በህግ ባባገዳ ስርአት እንደራደር፣ አንዴ እነዚህ እንደራደር። አያችሁ ወይኒ? ታዲያ እንደዚህ አይነቱ መበቀል እንጂ ቁጭ ብለው ህግን መጠበቃ አለ? በዛ ላይ ፍትህ የማይገኝ ነገር ጭራሽ ኮንሰርት ላዘጋጅ ገፈተርኳት እንጂ አልገደልኳትም እንዴ! ስንት አማርኛዎች አሉ። እስኪ አስቡት እንደ ሰው፣ ይሄ ሁሉ እየተደረገ ያለ፣ ለወንጀለኛ ነጻ ፍቃድ እየተሰጠው፣ ለተበዳይ እየተሳደደ ያለበት አገር አትበቀሉ እረ አልልም። የት ለመጽደቅ ነው አልልም። ለምን በዚህ ሰዓት ውስጥ አልገባም አልልም። የእውነቴን ነው ምለው። እኔ በዛ ነው ማምነው። በአሁን ሰዓት ድሮ፣ ኦኬ እንኳን ሌላ ቀርቶ ከዚህ በፊት መጥፎ ነገር ካንደበቱ ስድብ እንኳን ስድስት ወር አንድ ዓመት እንደ ስድቡ ታይቶ ሰው ይታሰርና ይወጣል። ካንደበቱ እንኳን ለወጣው ቃል። አሁን ግን ህይወት አጥፍቶ ከፈለገም በወር ይለቀቃል፣ ነፃ ነው ተብሎ ለምን? ይሄ ይሄ ባለበት ሀገር ታዲያ ለምንድንም አንደሰተው። ስለዚህ እኔ ደስ ብሎኝ ነበረ፣ ግን አይደለም፣ ውሸት ሆነ። እውነት መስሎኝ በጣም ይህን ሰውዬ አባት ማለት ጀግና አባት እያልኩኝ ከምሬ ነው የምላችሁ። አንበሳ፣ ጎበዝ እያልኩ ደስ ብሎኝ እንዲህ ነው አባት፣ በቃ ወንድ እንዳንተ አይነቱ መንታይ ወለድ እንደዚህ አይነት አባት እያልኩኝ ምክንያቱም ልጁን ከጥቃት አጠረፈ፣ ጠቂውንም እቃውን ቁርጥ አደረገ። እኔ እንደውም ይኮላሹ ይቆረጥቃቸው እንደዚህ ህጻናት ላይ ግፍ የሚፈጽሙ አለእድሜያቸው እያልኩ ነበረ ከዚህ በፊት ብዙ ጊዜ በሄቨን ተመላላሽ ስሰራ። ሄቨን ከልቤ አልወጣም ያለችው ሄቨን ትዝታ ቀነኒ እውነት የዛችን ስንል እቺ ሜባሰ የዚች ስንል እቺ ሜባሰ ስንቶቹን እንጥራ። ሲምቦ ብርሃኑ የሰባት አመት ህፃን እስካሁን የእሷም ልክ እንደ ትዝታ ውሃ በልቶት ነው የቀረ። የሲምቦ ብርሃኑ አልተገኘም። የሰባት አመት ልጅ ተደፍራ፣ ተገላ፣ ታንቃ፣ ተሰቅላ ነው የተገኘችው ቤታቸው በር ላይ ግን እስካሁን ሰውየው አልተያዘም። ወሊሶ ላይ ምን ትላላችሁ? አያምም ታዲያ እኛ አገር እውነት ህግ አለ? ተው፣ አትሳሳቱ፣ አታሳስቱኝ፣ እውነት አታስወሩኝ። በጣም ነው ስሜታዊ መሆነው በጣም ነው የሚያናድደው እና እኔ በዚህን ሰዓት ላይ ለሰውም ሆነ ለማንም እኔ የሆነ ነገር ቢደርስ እኔ ወደ ህግ አልሄድም። በራሴም ሆነ በቤተሰቦቼ መበቀል እስካለብኝ ድረስ እበቅላለሁ። በቃ የፈለገ ነገር መስዋዕት አድርጌ እንጂ እኔ ፍርድ አለ ሀቅ ይወጣልኛል ምናምን አልልም። ለምን የለማ እያየው፣ እህቶቼ እያየን ሁላችንም ስንት እህቶቻችንን አጣን። ረባቲ ረባቲ ንሳ ትዜታችኋል ድንግል አደለሽም ብሎ በማጸኗ ገብቶ ሆዲቃዋን፣ አንጀቷን፣ ልቧን ዘርግፎ ያወጣው በአገባች በለቱ ሐሙስ አግብታ አርብ ዕለት ትረሳላችሁ። የረባቴ ይሄን ሁሉ አሰቃቂ ሊዲያን ትረሳላችሁ። ትግራይ በሶስተኛ ቀን ሙሽራዋ ስንቶቹን እንቁጠርላችሁ? ውነት ኧረ እናት አሳድጋ አስተምራ ልጇን ደረሰችልኝ ስትል ቅርጥፍ ደረሰችልኝ ስትል ቅርጥፍ እየተደረገች ያለችበት ሀገር እንዴ! ይሄ ሁሉ ባለበት አገር እንደዚህ ጥቃት እየደረሰባቸው በወንዶች ያለው እኔ ወንዶችን እንድጠላ እያደረገኝ መጣ። የሚገርማችሁ ነገር አባቴን በጣም ነው መወደው ወንዶችን በጣም ነው መወዳቸው፣ ግን እንደዚህ እንደዚህ እየተደረገ ይህን የማየው ነገር አሰቃቂ ነገር ሳይ ወንዶችን እንድጠላ የሆነ ውስጤ ወንዶችን እንድፈራ እንዳውሬ እንዳይ እያደረገኝ መጣ። ከዛም ደግሞ ሳስብ ደግሞ ሴቶችም ደግሞ አሉ። ለምሳሌ አለልኝን አለልኝ ባገባ በአስራ አምስተኛ ቀኑ ሚስቱ ህይወቱን አጥፍታ የመብራት ላይ ሰቅላ አደለ እንዴ ከወንድሟ ጋር ወይ ጉድ ከአመት በኋላ ፍታት እንኳን ያገኘው ቁራቢውን ቆርባ ያገባችሁን እና የሆነ መንፈስ ገብቶብናል ስለዚህ መበቀል ነው ያለልኝ ቤተሰቦች እችን ሴት ነው እሱ እንዳደረገችው ማድረግ ተስራ ከፍት እንኳን ብትወጣ እውነቴን ነው የምላችሁ እንጂ ምንም አይነት እኔ ልቤ አይረካም በእስርም በምንም ይቀጡ እንደዚህ አይነት አሰቃቂ ወንጀል የፈጠሩት ሰዎች ምንም አይነት ነገር ለቤተሰብ ቀርቶ እንደዚህ ለምንሰማው እኛ የማናቃቸው በሚዲያ የማናያቸው ታሪካቸው ምናችሁን ስሰሙ ልባችሁ አይሰበርም። ስለዛ ሰው አይሚሯችሁ ላይ አይመላለስም እንዴ? የዛችን ስንል የዝች ይመጣል። እኛ ደህና ነገር አንሰብክም እንዴ? አዘንና ሮሮ ለቅሶ ብቻ ነው በቃ ምናስተላልፈው። እውነት ያማል። ማረን ይቅር በለን እንበል እስኪ፣ እንጸልይ። ለሀገራችን ለኢትዮጵያ። ወንዶችም እስኪ ተረጋጉ። እንዲህ አይነት መንፈስ የገፋፋችሁ ሄዱና፣ እስኪ አማትቡ። እውነቴን ነው ምለው። በስማም ከዚያ አይነት ነገር አውጣኝ ብላችሁ ጸሎት አድርጉ እስኪ፣ እና ከዛ ቦታ ዞር በሉ። እንደዚህ ለወንጀል አትገፋፉ። የእናንተ የሚሆት ጥሩ አይሆንም። የአንድ ቀን ስህተት የእድሜ ልካችሁ ጸጸት ነው የሚሆነው። በቃ የሆነ ነገር ታጥፋ እሷ ጥላችሁ አትሄዱ፣ ከቤት ውጡ። መፋታት ይሻላል። መፋታት የሚባል ነገር አለ፣ ጥሎ መሄድ የሚባል ነገር አለ እንዴ ጠግቦ መጥቶ መርገጥ ሴት ልጅ አህያ ናት እንዴ እንዳህያ እንደፈለገ ጠግቦ ጠጥቶም ብሎ እየመጣ እየረገጣት እየተረገጠች የምትኖረው ለምን ስለዚህ ፍትህ ለእህቶቻችን እስከ መቼ ነው ይሄን ነገር ፍትህ ስያል በለት ለት ነገም ደግሞ ሌላ ታሪክ ይመጣላችኋል ቀነኔ ሳናስባት ለትዝታ ፍትህ ፍትህ ብለን ለትዝታ ስናነባ ስናለቅስ ቆርባ የመጣች እህታችንን እንደ በግ የሰዋት በር ስር ጠብቆ ቢላ ስሎ የጠበቃት እስካሁን ይኸው እሱ እንጀራውን ይብላ ነው። ተደብቆ ያለበት ቦታ ይብላኝ፣ ለሷ ይብላኝ፣ ለቤተሰቦቿ የተቃጠሉት አድራሻ እንኳን አልተገኘም፣ በግብጽ። ስለዚህ የሚጎዳው የሞተና የሟች ቤተሰብ ናቸው። ያለ ምንም አይሆንም። ቢታሰርም ይበላል፣ ደልቦ የፋሲጋ በግ መስሎ፣ ወይ ደግሞ የኢድ በግ መስሎላችሁ ይወጣል። እሺ፣ እንዳታስቡ። ለቆመ ሰው እዘኑ፣ ለነዚህ ሴቶችም እራሳችሁን ጠብቁ። የሆነ ጥቃት ባልሽ ተመላላሽ ጊዜ እጁን ሲያነሳ ተመላልሶ ተደጋጋሚ ወንጀል ሲያደርግብሽ፣ አንድ እለፊው፣ ሁለት ሶስተኛው ላይ ህይወትሽ ስለሚጠፋ ቤቱን ለቀሽ ጥፊ። አንቺ ልጆቼ ምናምን እያልሽ እዛ ትቀመጪ በቃ። ምክንያቱም መጨረሻሽ ስለማያምር እና በጣም ያሳዝናል። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። በጣም አበዛው። በጣም ስሜታዊ ነው የሚሆነው ስናገር ይቅርታ። ፍትህ ለቀነኔ፣ ፍትህ ለእህቶቻችን፣ ፍትህ ለትዝታ ሁላችሁም እያንዳንዳችሁ ፍትህ ማለት አትርሱ። ነገ ለእኔ በሉ እህቶቻችሁ። የእኛንም እጣፋንታ አናቅም። እውነቴን ነው የምልህ እኔ ዛሬ እጣፋንታይን አላቅም። አሰባችሁት። ነገ ምን አይነት ባል ምን አይነት ሰው እንደሚገጥመኝ አላቅም። ግን ተስፋ መቁረጥ ላይ ነው ያለሁት። በአሁኑ ሰዓት ላይ ምንም ከዚህ በፊት የነበረኝን ትዳር ከስደት ገብቼ ትዳር መያዝ ምናምን፣ አሁን ላይ ተስፋ ቁርጥ አድርጌ ያለሁ እንዲህ አይነት አላማ የለኝም። ፈጣሪ ቢያሳካ ወደ ገዳም ገቡ የቅርባችሁ ሳትነካኩ የምሬ ነው ምለው። በቃ በአሁኑ ሰዓት ጥሩ ባለም አለ ብለን አንልም። በቃ የለም። እኔ ተስፋ እንድቆርጥ አድርጎኛል ያለውን ነገር። ወዳችኋለሁ። በቃ